የእኔ አባት ደህና ነዎት? እንዴት አሉ? ብዙ ጊዜዎት ነው እንዲህ ካሉ አባት አስራ ስድስት መስቀሮ አስራ ስድስት እዛን ሰዓት ጀምሮ ነው እንደዚህ የሚጓዙ። ቤተሰብ የለዎትም? የኔ አባት ቀደም ነው የወጣው ወይ ቤተሰብ አብሮ ያላደገ ሰው ቤተሰብ ምን ይጠቅማል? አስራ ሰባት በደርግ ነበር ወይ? ከዚያ ወደዚህ ደግሞ መለስ መጣ። ሱዳን ገባዊ አመተ መንፈቅ ተቀመጥ። ከዚያ ወደዚህ መጣው እያው ገባዊ ያሰረ ቆየሁ። ግድቡ እዚ ዋዲያ አይኔን ች ሞራ ግርዶሽ አለ ተባለ። ድንጋይ ስፈልጥ ዝች ላይ ይመታኛል። በዚ ዋዲ ድንጋውንም አቆሙ። ሆቴል ሁለት ሺህ አራት ላይ ስራውን አቆም። በቃ ጠቅላላ ይሄ ጭጋግ ብቻ ነው የሚታይ። ሁለቱም አይነት ታዩ። አዎ ለዕለት የሚበላውን ማን ይሰጥዎታል? አላባ አረ ጌታ ፈጣሪ ያለ አይጥለኝም። ሕክምና ታክመዋል? እኔ አባት ታክመው የነበረው በራ ላይ ታክም የነበረ እና መፍትሄ የለውም። ሂድ ባህርዳር ብለው ሪፈር ጽፈው ነበረ። ማን ደለ ሪፈሩን በገንዘብ ስለሚሉኝ አላልም ብየቀር ቀረ። ብርሜሎት ዞትም ሄድ ሄለ የለም እዚህም እንኳ ለዚህ ለጎጃም የሚያሳፈር አንድ አንድ እንደ እናንተ ያለ ለነፍሴ ብለው ሁለት ሺህ ብር ሰጠኝ። በዚያ ተሰፍረ እዚህ ገባ። የኔ አባት እንግዳውስ እኛን ደርሰው ያሉትን አባት ጠይቁ እየተባልን እንላካለን። አንዲት ብርቱካን የምትባል እህታችን አስራ ሁለት ሺ ብር ልካለውታለች። ወለተ ማርያም የምትባል እህታችን ደግሞ ሰባት ሺ ብር ልካለውታለች። በአጠቃላይ 19 ሺ ብር ሆነ። እችን ብር ይዘው እርሶ ብቻ መመረቅ ነው እነሱን። እሺ እሺ፣ እግዚአብሔር ያቆያቸው። እንደ እንደት ምሰሶ ያቆያቸው አባት። እናንተን መከክፉ ሰቡራችሁ ጣሪያ መላክ፣ እግዚአብሔር ያቆያቸው። ከሄዱበት ሀገር በሰላም አገራቸው ይመልሳቸው። ኢየሱስ ክርስቶስ ይጠብቅልን፣ አገሩን ሰላም ያድርግልን። ሰላም ካለ ሁል ጊዜ ጤና እናገኝ እናያገኛለን። እኛ ነው ሰላም ስለሆነ አይደለችን ሰ የሰጣቸው ሌላው ቢሆን ሆነ ይሰጠኛል አይሰጠኝም። ለምን መንድጎ ነው ይዞት መሄደ እና እግዚአብሔር ያቆየልን። ምንድነም ሰማያዊም የዘረጋ እሱ ያውቃል። እግዚአብሔር ይስጣችሁ፣ ተባረኩ። ጉርበልቷቸውን ይማርልን። ክፉ አይድረስባችሁ፣ ወልዳችሁ ሳሙ። እግዚአብሔር ያቆያችሁ፣ ለቃለ ቁርባን ያብቃችሁ። መድኃኒዓለም፣ ገብርኤል፣ ሚካኤል ይጠብቃት፣ ገወርጊስም ይጠብቃት እንዲሁ ፈጣሪ አምላክ አይዞት በቃ ኔ አባ ወደሞላኩ ወደሞላሚስለ አባቴ እግዚአብሔር ያቆየ ሁሉ ያግባችሁ። ተባረኩ ብሩክ ሆኖ ወንድሞቼ ሁላችሁ ጤና ምረጡን ይስጣችሁ። ሀገሪቱን ሰላም ያደርግልኝ። እነዚህ የሄዱትን ሴቶች ደግሞ እግዚአብሔር ያቆያት። ብርቱካንን ለአገሯ ያብቃት። ሁለተ ማርያምንም እግዚአብሔር ለሀገሯ ያብቃት። ይሄ እናንተ እግዚአብሔርንም ምድሩንም አምናችሁ አመጣችሁ ሰጣችሁ፣ እግዚአብሔር ይስጣችሁ።